ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን የሣድስ ቤተሰቦቼ ዛሬም ተገናኝተናል። ዓለም ማታሰማን ጉድ የለም። እነዚህን ነገሮች በዛሬው አስደናቂ ሁለት ፕሮግራሞችን ይዤላቸዋለሁ። የመጀመሪያው በጣም የሚደንቀው ከኢትዮጵያና ከኬንያ ጉንዳን እየሾለከ እየወጣ ማለትም በጣም በሚገርም አይነት ስመግሊንግ የወጡ ወደ አውሮፓ እየተወሰዱ እየተቸበቸቡ ይገኛሉ። እነዚህ የጉንዳን ዝርያዎች ምንድን ናቸው የሚለውን ነገር በደንብ አድርጌ ያሳያችኋለሁ። የኬንያ መንግስት ከዚህ ጋር የተያዙ ሰዎችን ሁሉ አስረዋል። በጣም የሚገርመው የኢትዮጵያን የኢትዮጵያ ጉዳይ አልተመለከተውም እንጂ በጣም የሚገርም ሁኔታ እነዚህ ስመግለርስ እየሰሩ ያሉት ይዘው እየሄዱ ያሉት የጉንዳን ዝርያዎች ከኢትዮጵያና ከኬንያ ነው። እነዚህ የጉንዳን ዝርያዎች ምንድን ናቸው? አላማቸው ያው የመጨረሻው ጥጉ አላማቸው ያው አጋንንታዊ ነው። እንደሚታወቀው እነዚህ ሰዎች አሁን ያሉበት በጣም ማክሲማይዝ ያደረገ የአምልኮ ጥጎቻቸውን እያሳዩ ያሉበት ጊዜ ነው። ስለዚህ ምክንያቱን በደንብ አድርጌ ተንትኜ አሳያቸዋለሁ። ውድ ቤተሰቦቼ በዚህ ፕሮግራሜ ላይ እንድትከታተሉ ጋብዛቸዋለሁ። ስለዚህ የጉንዳን አምልኮ ምንድን ነው? እነዚህን ነገሮች እንዴት ወደ አውሮፓ እየተወሰዱ እየተሸጡ ባሉበት ሰዓት ላይ ክትትል ሊደረግ አልተቻለም በኢትዮጵያ ውስጥ። በኬንያ መንግስት ሰዎችን እያሰረ ነው። ከዚህ ጋር ተያይዞ እሱን በደንብ አድርጌ አሳያቸዋል። ሌላኛውና ሁለተኛው በሚገርም ደረጃ ጸረ ክርስቶስ የሆነ አካል እንግዲህ ተነስቷል። ራሱን ከዚህ ቀደም የሃይማኖት መሪ ነው የሚታወቅ። በእስልምና በጣም የሚታወቅ የሃይማኖት አስተሳሰብ ያላቸው ቡድኖች አሉ። እነዛን ቡድኖች ያሽከረክር የነበረ ሰው ነው። አሁን ደግሞ ራሱን ሰክሰሰር ነኝ በሚል ወይም ደግሞ የኢየሱስ ክርስቶስ በኋላ የተነሳው እኔ ነኝ አሁን በሚል የገለጸ አለም ላይ ከፍተኛ ሽፋን እየተሰጠው የሚገኝ ሰው ነው። ይህን ሰው በተመለከተ በደንብ አርጌ ያሳያቸዋለው። ፀረ ክርስቶሱ በመጨረሻው ዘመን ላይ የሚቀሰቀስበት ጊዜ ከመሆኑ አንጻር ውድ ቤተሰቦቼ እንደነዚህ አይነት የአእምሮ ንኮች በሚሰሩ ሰዓት ወይም በሚወጡ ሰዓት እንደቀላል ወይም እንደቀልዳ እናየው። ምክንያቱም ከዚህ ጋር የተያያዘው ነገር ረጅም ርቀት ስላለው ማለት ነው። ስለዚህ ይሄንን በተመለከተ በዚህ ፕሮግራማችን ላይ በደንብ አድርገን እናያለን። ውድ ቤተሰቦች አብራችሁን ቆዩ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እንግዲህ ክብራትና ክብራን ቤተሰቦቼ ከሰሞኑ የሰማ ነው ራሱን ልክ ሰክሰሰር አድርጎ ይዞ የተነሳው ሰው ወይም ደግሞ የክርስቶስ ኢየሱስ በኋላ የተነሳውት እኔ ነኝ በሚል እንግዲህ ሐስተኛው ክርስቶስን ይዞ የመጣ አይነት ሰው ነው። በብዙ መልኩ የሚታወቅ እሱን በግልጽ ሲናገር፣ ዛጋ አይ ኤም ደ ሰክሰሰር ኦፍ ሲሞን ፒተር ደ ሰክሰር ቱ ጂሰስ ክራይስት ደ ትሩ ኤንድ ሌጂቲሜት ፖፕ ማለት ነው የሚገልጸው ራሱን እኔ የስምዖን ጴጥሮስ ተከታይ የኢየሱስ ክርስቶስ ጋር ቀጥሎ ያለሁኝ እንዲሁም እውነተኛና ሌጅቲሜት ሰማያዊ ፈቃድ የተሰጠኝ ጳጳስ ነኝ በሚል ይዞ የገጠጸው ሰው፣ አሁን ዓለምን እያነጋገረ ያለ ሰው። ይህ ሰው አብዱላ ሃሽም አባ አል ሳድቅ ይባላል። እንግዲህ በብዙ አብዱላ ሃሽም በሚል ይገልጹታል። ግብፃዊና አሜሪካዊ ተወላጅ ነው። የሃይማኖት መሪ ነው። በተለይ ደግሞ አህመዲ ሪሊጅን ፒስ ኤንድ ላይት የሚባል አለ፣ አንድ ተቋም ያንን ተቋም ወይም አፖልፕ አሮፕ በሚል የሚታወቅ ነው። አሮፕ ኤል በሚል ይታወቃል። አህመድ ሪሊጅን ኦፍ ፒስ ኤንድ ላይት የአህመዲ የሚባል አስተምሮት አለ። የዛ እምነት ሰላምና ብርሃን ሰጪ በሚል ራሱን የሚጠራ እንደገና ቡድኑን በዛ ደረጃ የሚጠሩት ሰው ነው። የእሱ አድሄረንስ ወይም ደግሞ ተከታዮቹ ቃይም የሚባል አንድ አስተምሮት አለ ለረጅም ጊዜ የሚታወቅ ማለት ነው። ይህም ቃይም ተብሎ የሚታወቀው ሪሊጂየስ አስተምሮት ከነቢዩ መሐመድ ቤተሰብ የተወለደ በመጨረሻው ዘመን አካባቢ ላይ የሚነሳ አካል እንዳለ የሚታመንበት ነው። ይህም በተለይ የሚታወቁ the second of 12 ማሃዲስ በሚባል ያውቋቸዋል። ከ12ቱ መሃዲስ ሁለተኛው ነው በሚል የሚታወቅ ቃይም በሚባል እውቅና የሚሰጠው ፕሮፌቲክ በእስልምና የሚታወቅ አስተምሮታል እና የዛ አስተምሮት መሰረት በማድረግ እኔ ነኝ ያ ሰው በሚል በመጨረሻው ዘመን ይህ ሰው ሲነሳ የመጨረሻው ዘመን መቃረቡ ይታወቃል በሚል በእስልምና ይታወቃል። ይህ ሰው እንግዲህ ያ እኔ ነኝ በሚል ነው የሚነሳው። ያ ነገር ደግሞ ለሐሰተኛው ክርስቶስ መንገድ ጠራጊ ጉዳይ ነው በሚባል ነው የሚነገረው። እንግዲህ አብዱላ ሐሺም የተወለደው ከግብፅ አባት ከአሜሪካዊት እናት ነው። በሁለት ሺ አምስት ነው እንግዲህ አብዱላ ሐሺም ከዚህ ጋር ተያይዞ ጆሴፍ ማክ ጎዌን የሚባል አንድ ሰው ነበረ። ከሱ ጋር የተገናኘው በ2005 ነው። አንድ ፊልም ሰርተዋል። ራኢሊያን የሚባል ፊልም ሰርተው ነበረ። እምነታዊ አስተምሮት ያለ ራኢሊያኒዝም የሚባል አስተምሮት ይዘው ወጡ። ይህን ሙቭመንት ራኢሊዝም የሚባል አይነት ሙቭመንት ነው ይህም እንደ ሪሊጅን ሆነው ይዘው መጡ ማለት ነው። ይሄ ራሊያኒዝም ብለው የሚሉት ወይም ደግሞ የዩፎ ሃይማኖት በሚባል የሚታወቅ ነው። በ19 ሰባዎቹ ክላውዴ ቮሪልሆን በሚባል የሚታወቅ ይህ ሰው ይዞት የመጣው እንቅስቃሴ እንደነበረ ይታወቃል። የፈረንሳይ ጋዜጠኛ ነበረ። በተለይ ራሊያን ሙቭሜንት የሚባለውን ወይም ደግሞ አን ኢንተርናሽናል ዩፎ ሪሊጅን ዓለም አቀፍ የዩፎ ሃይማኖት የሚባለውን ያቋቋመ የነበረ ሰው ነው። ሶ የእሱን አስተምሮት መሰረት አድርገው ይህን ሰው የሚያውቁት ራኤል በሚል ያውቁታል ማለት ነው። ስለዚህ ራኤልያን ሙቭመንት በሚባል መሰረት የደረገው ይህን እንቅስቃሴ እንደመሩት ይህ አሁን የምታዩት ራሱን ጸረ 66 ወይም 66 የክርስቶስ ተከታይ ነኝ በሚል ራሱን ይዞ የመጣዊ ሰው በደንብ ጉዳዩ ስታጠኑ ታገኙታላችሁ። ከዚህ ጋም ተያይዞ እንግዲህ የሃይማኖት ብዙ ጉዳይ የሚያጠኑ ስኮላርስ አሉ። እነዚህ ስኮላርስ በዚህ ሪያሊዝም በሚባል የሚታወቀው ራኢያሊዝም በሚባል የሚታወቀው የሆነ አዲሱን የሃይማኖት እንቅስቃሴ ኒው ሪሊጅን ሙቭመንት ይሉታል። ይህም እንግዲህ የስፕሪቹዋል ግሩፕ ነው፣ የስፕሪቹዋል ቡድን ነው። የዚህ መንፈሳዊ አምልኮት ያላቸው ሰዎች ስብስብ ጉዳይን በተመለከተ በከፍተኛ ደረጃ እየተጠና ይገኛል። ለዚህም የሚሆነውን አንድ ነገር ፎርም አድርገዋል። ይሄም ኢንተርናሽናል ሪያልያል ሙቭሜንት ወይም ደግሞ አይአርኤም በሚባል የሚታወቅ ወይም ደግሞ ራእሊያን ቸርች በሚል ተክለዋል ማለት ነው። ይሄ እንግዲህ የራኤል ቅድም ያልኳችሁ ፈረንሳዊው የተሰጠው ስያሜ የነበረ ነው። ስለዚህ በእሱ ስም ራኤልያን ቸርች በሚባል በአሜሪካ ውስጥ ተክለዋል። ይሄ እንግዲህ ይሄ ራሱ አንታይክራይስት አሁን አድርጎ የቀሰቀሰው ሰው ራኤልዝም ቲቸርዝ በሚባል ከሚታወቁት መካከል ይገኛል። በተለይ ደግሞ እነዚህ ከምን ከምንጨብጠው አሁን ካለን ከኛ ዓለም ከፍ ብሎ ራሳቸውን ኤሊየን በሚባል የሚታወቁትን ኤክስትራ ተረስቲሪያን ላይፍ ያላቸውን እነዚህን አካላት መንፈሳቸውን ለመቀስቀስ የሚሰራ ቡድን እንደሆነ ይታወቃል። ስለዚህ ይሄ ሰው እንግዲህ በግልጽ ጸረ ክርስቶሳዊ መንፈስ ሆኖ የተገለጠው ይህ ሰው ዝም ብሎ እንደ ቀላል እንደተራ ምታዩት አይደለም። በማንኛውም መልኩ በትክክል መታየት ያለበት ሰው ነው። በመጨረሻዎቹ ዘመናት ላይ የዚህ አምልኮ አለምን የሚያጥለቀልቅበት በተመሳሳይ ሀሳብ ያላቸው ጸረ ክርስቶሳውያኑ የሚነሱበት እንደሆነ ይታወቃል። በግልጽ በግልጽና በቀጥታ ይህ ሰው አይደለም ይሄ ያው መንገድ ጠራጊዎች ናቸው። እንደነዚህ አይነት ሰዎች ሀስተኛው ክርስቶስ ከመምጣቱ አስቀድሞ መንገድ የሚጠርጉ ናቸው። ዘ ሪል አንታይክራይስቶች አይደሉ። እውነተኛው አንታይክራይስት የሚገለጠው በብዙ ነገር ነው። መንግስታዊ ድጋፎች ያሉት፣ አለም አቀፍ ድጋፎች ያሉት ብዙ ነገሮች እውነተኛውን ሀስተኛ ክርስቶስ ይገልጡታል። እንደነዚህ አይነት የውሸት ሀስተኛ ክርስቶሶች፣ እነዚህም የሀስተኛው ክርስቶስ መንፈስ ቀስቃሾች ናቸው። ራሳቸውን በዚህ ልክ ሲገልጡ መጠንቀቅ እንዳለብን ልናውቅ ይገባናል። በመጽሐፍ ቅዱስ ላይ በግልጽ የተቀመጡ ብዙ ነገሮች አሉ ከዚህ ጋር የተያያዙ በማቴዎስ ወንጌል፣ በዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 17 ላይ ዓለሙ ምኞቱም ያልፋሉ የእግዚአብሔር ፈቃድን የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ መጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ውጡ። ዳሩ ግን ከኛ ከኛ ዘንድ ወጡ። ዳሩ ግን ከኛ ወገን አልነበሩም። ይህንን የዮሐንስ መልእክት ላይ የዛ ሰዓት አይደለም አሁን የዛ ሰዓት እንኳ የክርስቶስ ተቃዋሚ የሆነው ራሳቸው ልክ እንደ እውነት እንደ ክርስቶስ አድርገው የሚገልጹ ሰዎች እንዳሉ ይታወቃል። በማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይም ኢየሱስ መልሶ እንዲያላቸው ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ ዳሩ ግን መጭ ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል። ረሃብም ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ ምልክቶች ናቸው። ስለዚህ እኔ ክርስቶስ ነኝ ብለው የሚነሱ በጌታችን በኢየሱስ ስም የሚመጡ እንዳሉ በግልጽ ታያላችሁ ቤተሰቦች። ስለዚህ እነዚህን ነገሮች እንደ ቀላል ሳትመለከቱ የሚሆነውን የዘመኑ ፍጻሜ ወሬዎችን ሳትገፈትሩ መስማት ማስተዋል እንደሚያስፈልግ መጠቆም እንወዳለን። እኔ ክርስቶስ ነኝ እያሉ በክርስቶስ ስም የሚመጡ በጣም ብዙ እንዳሉ የነገረንን የጌታን ቃል መርሳት የለብንም። forces ይህም ሰው እንግዲህ ራሱን አንታይ ክራይስት አድርጎ የገለጠ ይገኛል። አሁን ባለ በብዙ መልኩ አለምን እያጭበረበረ ያለ ሰው ነው። ይህ ሰው አብዱላ ሐሽም በሚባል የሚታወቀው ይህ ሰው ይዞት የመጣው አስተሳሰብ ግን ሌሎች ሰዎችን በከፍተኛ ደረጃ እያወዛገበ ወይም ከፍተኛ ደረጃ ሰዎችን እያምታታ ሶሻል ሚዲያውን እየተጠቀሙ የሰዎችን ጭንቅላት እየበጠበጡ ያሉበት ጊዜ ስለሆነ ሳትጭበረበሩ፣ ሳትምታቱ እንደገናም ደግሞ ይሄ የሚመጣውን የጨካኙን ዓለም ጉዳይ ተመልክቶ እውቀት ሳይኖራችሁ እንዳትቀሩ ይህም ፕሮግራም ላካፍላችሁ ወደዱ። ወደ ሌላኛው መረጃ ልለፍላችሁ። በኢትዮጵያ እኛ የምናውቃቸውን ጉንዳኖች እነሱ ወስደው እየቸበቸቡ ያሉበት ታላቅ ምስጤር ተሰምተዋል ወደዚህ ዙሪያ ላይም ትኩረት አድርጌ በመጠኑ ላሳያችሁ መምህርና ጋዜጠኛ ዐቢይ ይልማ ነኝ እንግዲህ ውድ ቤተሰቦቼ ሰሞኑን በየሚዲያው እንደሰማነው Kenya's Ant Smuggler Bust Exposes Lucrative Underground uh, Trade በማለት ዜናዎች የተነገሩ ይገኛሉ ውስጥ ለውስጥ የሚደረጉ ንግዶች አሉ እነዚህ ንግዶች ሲያጠዋጥፉ የነበሩ ምዕራባውያንን ወጣቶችን ነው የያዟቸው። እነዚህ እንግዲህ በብዙ መልኩ የኬንያን እነዚህን ጉንዳኖች ነው ይዘው ይወጣሉ። እንደገናም በአውሮፓ ይቸበችባሉ። ቢቢሲም ይህን ጉዳይ ሲዘግበው አንት ስመግለርስ ኮት ዊዝ ሀንድረድ ኦፍ ፕራይዝድ ኢንሴክትስ ኢን ኬንያ በኬንያ ውስጥ የወላቸው በዚህ በምትመለከቱት አይነት መልኩ እያፈኑ እነዚህን አንቶች ወይም ደግሞ እነዚህን ቁጫጭ ጉንዳኖችን ይዘዋቸዋል። እንግዲህ ተይዘዋል፣ በሊወጡ ወይም ስመግል ሊደረጉ ሲሉ ነው የተያዙት። እንግዲህ እዛ ተወስደው ዩናይትድ ኪንግደም ዲለርስ። እዚህ ጋር ዜናው እንደሚያሳየው ዘ ኬንያ ዋይልድ ዋይልድ ላይፍ ሰርቪስ ኬ ደብሊው ኤስ which is more used

እስከ በዩኬ በዩናይትድ ኪንግደም እስከ 170 ወይም እስከ 220 ዶላር ያክል አንዱን ይዘው የሚሄዱትን ፋሚሊ ወይም ቤተሰብ እናት ልጆችን እና እንደዚህ ሰራተኞች ምናምን ያሉባቸውን ጉንዳን ቡድን ወስደው በ220 ዶላር ይሸጡታል። ከዚህም ሲገዛም በዛ አይነት ተቀራራቢ ገንዘብ ይገዛል። ስለዚህ ይሄ በመሆኑ የተነሳ እነዚህ ነጋዴዎች ይሄንን ነገር ይዘው እየወሰዱ እየነገዱ ያሉበት ጊዜ ላይ ነው ያለ ነው። እነዚህ ጉንዳኖች እንግዲህ በኢትዮጵያ በከፍተኛ ደረጃ እንደሚታየው ኒው ዶሚናንት አንት ስፔስስ ዲስከቨርድ ኢትዮጵያ ሾስ ፖቴንሻል ፎር ግሎባል ኢንቨንሽን፣ አለም አቀፍ ደረጃ ላይ እነዚህ ጉንዳኖች አለምን ያጥለቀልቃሉ በጥቂት ዓመታት በሚል አስቀድሞ በ2016 እንደምታዩት እነዚህ ጥናታዊ ጽሁፎች ወጡ። ስለዚህ እነዚህን የኢትዮጵያ ጉንዳኖች በኬንያና በኢትዮጵያ ነው የሚገኙት። እነዚህ ጉንዳኖች ዓለምን ያጥለቀልቃሉ የሚለው ነገር ምክንያቱ በደንብ አልታወቀም ነበር። አሁን ባለበት ደረጃ እነዚህ ጉንዳኖች በዓለም አቀፍ ደረጃ በጣም ተፈላጊ ሆነዋል። እየታፈኑ እየተወሰዱ ይገኛሉ። እዚህ ዜና ላይ እንደሚያሳያችው አንት ኦቨርሎድስ ሱፐር ኮሎኒ ኢን ኢትዮጵያን ፎረስት ሳይት ቱ ኢንቨድ ግሎብ፣ ዓለምን የሚያጥለቀልቁ የኢትዮጵያ ጉንዳኖች እየተነሱ መሆናቸውን እነዚህ ዜናዎች ያሳያሉ እና አሁን በሽያጭ ላይ እየተፈለጉ እየተነገዱ ያሉት እነዚህ ጉንዳኖች ናቸው እነዚህ ጉንዳኖች ምክንያቱ ምንድን ነው የሚለውን ነገር በደንብ አድርገን ልናይ ልንረዳ ይገባናል ውድ ቤተሰቦቼ እንግዲህ የነዚህ ጉንዳን ዝርያዎች ሜሶር ሴፋሎቲስ የሚባሉ ናቸው እዚጋ አንትሳታን ሳታን የሚል ገጽታ ያላቸው እዚጋ በጣም በጣም ይገርመኛል እነዚህ ሰዎች እብደታቸው ማለት ነው አንትሳታን ጉንዳን ሰይጣን በሚል ገልጻ አላቸው። እዚህ ሲያስቀምጡ ሜሶር ሴፋሎቴስ የሚባሉት እነዚህ ጉንዳን ዝርያዎች በዓለም አቀፍ ደረጃ በከፍተኛ ፍጥነት እየተፈለጉ ያሉ እንደሆኑ ታያላችሁ። ይህንን እንኳ ዌብሳይት ከፍተን ብናየው እንደዚህ ይላቸዋል። አንት ሳታን በሚል የተቀመጠው ወይም የጉንዳን ሰይጣን በሚል የተቀመጠው ይሄ ዌብሳይት እነዚህን በስንት ዋጋ እንደሚገዛቸው በደንብ ያሳያቸዋል። ምክንያቱን እነግራችኋለሁ። ስታዩትን በጣም ምትገረሙት። በስንት አይነት ዩሮ፣ በዶላር በምናምን ነው የሚገዙት። እዚህ እንደምታዩቸው እዚህ ምን ይላል ኦሪጂን ይልና ኢትዮጵያ፣ ኬንያ፣ ታንዛኒያ በእነዚህ ቦታዎች ነው የሚገኙት። ሜሶር ሴፋሎቲዝ የሚባሉት በሚል ያስቀምጣል። እነዚህ እንግዲህ ሳይዛቸው ወይ መጠናቸው ከ22 እስከ 25 ሚሊ ሜትር መጠናቸው የሰራተኞቹ ኪዊኗ ናት። እቺ ኪዊኗ ከ22 እስከ 25 ሚሊ ሜትር ናት። ሰራተኞቹ ከ6 እስከ 18 ሚሊ ሜትር ስፋት አላቸው። በሚል በደንብ ባርገው ይነግራሉ። እዚህ ጋር የሚመገቧቸውንም ያስቀምጣሉ። የፍሩት ፍላይስ፣ እንደ ክሪኬትስ፣ እንደ ኮክሮችስ ኤትሴትራ እነዚህን ይመገባሉ ብለው ያስቀምጣሉ። ሂሚዲቲ የጥቅዝቃዜ መ መጠንና የሚኖሩበትን ቴምፕሬቸር መጠን በደንብ አድርገው እዚህ ጋር አስቀምጠዋል። እነዚህን አንቶች እነዚህን ጉንዳኖች አንት ሳታን የተባለው እንትን ካምፓኒ ይገዛል። ሌሎችም አሉ ከዚህ ጋር ተያይዞ የሚገዙ ማለት ነው። እስመግል ሲደረጉ ሲወሰዱ፣ ተሽሎክልኮ ሲወሰዱ ምክንያታቸው ይሄ ነው። አንት አርዩኤስ በሚባል የሚታወቅ የአሜሪካ ተቋም ደግሞ እነዚህን ሜሶር ሴፋሎቲዝ የሚባሉት ጃያንት አፍሪካን ሃርቨስት የሚባሉትን በ99 ፓውንድ ይገዛቸዋል። በጣም የሚገርመው እነዚህን የሚያደርግበት ምክንያት እነግራቸዋለሁ። ሜሶር ሴፋሎቲዝ አር ማኒ ፒፕል ድሪም ስፔሲስ፣ ሰዎች የሚያልሟቸው ጉንዳን ዝርያዎች ናቸው ማለት ያስቀምጣል። ክዊን አር የኩዊኖቹ ያላቸው መጠን ያስቀምጣል። ዴይ ሜክ ሜሶር ባርባረስ ሉክቲኒ ኤን ቨርሰስ ስ ብረስትስ ምናምን ብሎ ያስቀምጠዋል። በደንብ አድርገው ነው እዚ ጋር የሚያስቀምጧቸው። ስ ስፔሲስ ሞስት ፋውንድ እነዚህ ዝርያዎች የሚገኙት በምስራቅ አፍሪቃ ነው ይልና በተለይም በኬንያ እና በኢትዮጵያ ብሎ ያስቀምጠዋል። በኬንያ በኢትዮጵያ ርድ ይለር ር ን ን ል ብዙ ጊዜ በቀላሉ ለሽያጭም ለንግድም የሚገኙ እንዳልሆኑ ይጠቅሳቸዋል። ይህንን የሚያደርጉበት ምክንያት አላቸው። በደንብ አድርገው እዚህ ይጠቅሷሉ እንግዲህ እነዚህ ዝርያዎችን በሚል በደንብ አድርገው ተንትነው የሚያስቀምጡበትን ነገር ታያላችሁ ምንድን ነው ምስጢሩ? አሁን የመጀመሪያው ነገር ከላይ ያለው ሰምና ቅን ያለው ሰሙ እነዚህን ከታችኛው የአፈር ክፍል ላይ በከፍተኛ ደረጃ የተፈላጊ ናቸው በሚል ነው ይዘዋቸው የሚሄዱት። ጉዳዩ ግን እሱ አይደለም። የስ ለአፈር በጣም በጣም ያስፈልጉናል። የአውሮፓ አፈር እንግዲህ ሕይወቱን እያጣ ይገኛል። ስለዚህ የአውሮፓ አፈርን ሕይወት እንዲዘራ ለማግኘት እነዚህን አምጥተን እነግዳለን። ስለዚህ በየጎረቤቶቻችን እዚህ ጉንዳኖች በምናሳድግ ሰዓት አፈሮቻችን ይለማሉ፣ ይለመልማሉ። እነዚህ ጉንዳን ዝርያዎች የሚመገቧቸው አንዳንድ አላስፈላጊ የተባሉ ፍጥረታትን ደግሞ ስለማንፈልጋቸው እነዚህ የጉንዳን ዝርያዎችን በእጅጉ እንፈልጋቸዋለን በሚል እንደዚህ በሜኖ ነው ያቀረቡት። እነዚህ ሜኖዎችን በደንብ ማየት ትችላላችሁ ማለት ነው። እዛ ላይ ይዘው በዚህ ደረጃ ላይ የጉንዳን ንግድ በዓለም ላይ በእጅጉ ተስፋፍቷል። ነገርየው ግን እንደዛ አይደለም። ከዛ ይዘልቃል ቤተሰቦች፣ ከዛ የዘለቀ ነው እንደ በጣም የሚገርመው ከላይ ያሉትን ነገሮች ስታዩ በጣም ነው የሚገርመው። ለምሳሌ በንግድ ደረጃ ላይ እዚህ ጋር 979 በዚህ ገንዘብ ይቀመጣል። ይሄ ገንዘብ ምናልባትም በአንድ ምናልባት ደች ከደች ሀገራት የሆነ ከደጅ ምድሮች መካከል አንዷ ፖላንድ። አዎ፣ የፖላንድ ገንዘብ ነው ይሄ ዜዲሲ የሚባለው ይመስለኛል። በእኛ ወደ 30 ምናምን ሺህ ብር ነው አስልቼው ነበረ። እዛ ላይ 979 ነጥብ ዘጠኝ ዜሮ ዜድቲ የሚባል ነው ሲሰላ የፖላንድ ገንዘብ ነው። ስታሰሉት ወደ ሰላሳ ምናምን ሺ ይመጣል አንዱ ፓኬጅ ማለት ነው። የስ ኦፍ ኮርስ ይህንን በነሱ ዓለም ላይ ለንግድ የሚፈልጉት ከሆነ የኢትዮጵያ መንግስት ይህንን ነገር ጉንዳኖችን የሚነግድ ካምፓኒ ቢኖር በጣም መልካም ነው። ነገር ግን ጉዳዩ ከዛ ይዘላል። አሉ ለግብርና የሚፈልጓቸው አሉ። እንደዚህን ወስደው ለግብርና የሚፈልጉት አውሮፓውያን ካምፓኒዎች አሉ። አይ ካድሜ ስለዚህ የጉንዳን ንግዱ ፎርማል በሆነ መንግስታት በሚያውቋቸው ለዚህ አይነት ፐርፐዝ ለአፈር ልማት በሚል የሚነገዱ ከሆነ ያንን ነገር ለመነገድ መንግስታዊ የሆነ በጣም በጣም በጥንቃቄ የተካሄዱ ንግድ ፍቃድ ኖሯቸው አሉ። እዛ የተለያዩ ገበሬዎች አሉ፣ ለነዛ ሊነገድ ይችላል። ግን ጉዳዩ ከዛ ይዘላል። ውድ ቤተሰቦች፣ ጉዳዩ መንፈሳዊ ነው። መንፈሳዊ ነው ስላችሁ በጣም የሚደንቃችሁን አንድ ነገር ነግሬያችሁ ከዛ ጀምራለሁ። እንግዲህ በግሪኮቹ በጥንት አማልክቶቻቸው አሁን እየቀሰቀሷት ያሉ አማልክታዊ ሙቭመንቶች አሉ፣ እየቀሰቀሷቸው ያሉ መናፍስታዊ ንቅናቄዎች አሉ። ከነዚህ መካከል አንደኛው እዚች የምታዩዋት ሆሎኮ ማይርሜክስ አቢሲኒከም የተባለ የጉንዳን ዝርያን የሚፈልግ ይሆናል። ሆሎኮ ማይረሜክስ አቢሲኒከም ይሄ የኢትዮጵያ ጉንዳን ነው። ሎካል ሎኬሽን ኢትዮጵያ ውስጥ ያለች የጉንዳን ዝርያ ናት። እዚህ እንደምታይለ አንት ኦፍ አፍሪካ ትራይኮማይርሜክስ አቢሲኒከስ የተባለው ይሄ የጉንዳን ዝርያ በነሱ ለአምልኮት በጣም በጣም ይፈለጋል። በሚገርማችሁ ደረጃ እነሱ አንድ ጎደስ ሙቭሜንት ብለው የጀመሩት ንቅናቄ አላቸው የጣኦታት ንቅናቄ ማለት ነው። ማለትም የምዕራባውያን የዌስተርን ወርልድ የጀመሩት ንቅናቄ አሁንም ቢሆን ያለ እየተስፋፋ ያለ ንቅናቄ ከ1960ዎቹ የሚጀምር ነው። ይህም ምንድነው? ስፒሪችዋል ቢሊፍ ኤንድ ፕራክቲስስ እነዚህን መንፈሳዊ ድሮ ያሏቸውን የአጋንንታዊ መንፈሶችን መልሶ የመቀስቀስ ንቅናቄ ማለት ነው። ከነዚህ መካከል አንደኛው አቴንስ የአቴና የአቴና ስፒሪት ሙቭመንት የሚባል የአቴና መንፈስ ንቅናቄ የሚባል ንቅናቄ ጀምረዋል። ይህም ንቅናቄ ምንድነው? ጎደስ ሙቭመንት የላርጅ ጎደስ ሙቭመንት ነው። ከትልቅ የምዕራባውያን የጣውታት መንፈስን የመቀስቀሻ ንቅናቄ ነው። አቴና ስፒሪት ሙቭመንት ጉንዳን ይፈልጋል። የአቴና ስፒሪት ሙቭመንት የጉንዳን አምልኮትን ይፈልጋል። ይሄ እንግዲህ ምናልባት አቴና ተብላ የምትታወቀው ለዊዝደም ስትራቴጂ ኢንዲፐንደንት አክሽን ለነዚህ ተጠቅመናለች ብለው የሚያመልኳት ጥንት በግሪኮቹ ትመለክ የነበረች መንፈስ ናት። የአቴና መንፈስ የአቴናውን መንፈስ ለመቀስቀስ የደረገ ነው። የአቴና መንፈስ ንቅናቄ ላይ ምንድነው ያለው? አቴና ጎደስ በጣም መሰረታዊ የሆነ ንቅናቄ ነው። አቴና አቴና ብለው የሚሏት ጣኦት እንግዲህ የጦርነት የክራፍት የእጅ የጥበብ ጣኦት ብለው የሚያመልኳት ናት። ይኸው ታውቃላችሁ። የአቴና አሁን በግሪኮቹ ጥንት አማልክት ነበረች። ከአቴና ጋር የተያያዘ አንድ የግሪክ ጎደስ ዊዝደም ዋር ኤንድ ክራፍት እነዚህን ምታስመልክ አሁን ያለውን ነገር ይዛ የምትመጣ የሴተኛ አዳሪዎችና የግብረሰዶማውያን መንፈስ ንቅናቄ ነው ይሄ። ባይዘወይ የንቅናቄውን የሚመራው የዚህ ነው። ለዚህም የሚሆነውን ማይሪሜክስ ቅድም ያልኳችሁ የኢትዮጵያ ማይሪሜክስ ቅድም የምታየዋትን ያሳየዋችኋን የጉንዳን ዝርያ ማይሪሜክስ የምትሮን ያዟት፣ ሆሎኮ ማይሪሜክስ አቢሲኒከም የጉንዳን ዝርያ ነው። ይቺ ማይሪሜክስ ተብላ የምትታወቀው ጎደስ ናት፣ ጣኦት ሆና በግሪኮች የምትመለክናት። ይቺ ጣኦት እንግዲህ ማይሪሜክስ በማይሪሜክስ ብለው የሚሏት እችን ጣኦት መሰረት አድርጋችሁ ስታዩ በደንብ መረጃ ይገባችኋል። ግሪክ ሜቶሎጂ ላይ ማይሪሜክስ ወስ አን አቲክ ሜደን ቢላቭድ ባይ አቴና። አቴና ቅድም ያልኳችሁ የአቴና መንፈስ ተወዳት የነበረች ሴት እንደሆነች ይነገራል። እቺ ማይሪሜክስ እንግዲህ ልጃገረድ እንደሆነች ይታወቃል። ሜደን ናት። በጣም ተወዳት እንደነበረ ኦልሞስት የግብረሰዱን መንፈስ ዚጋታ ያላችሁ ያቺ ደግሞ እቺ አቴና የጎደስ ኦፍ ዊዝደም ኤንድ ዋርፌር ናት። እንደሚ

የኢንቬንሽን አለ ፈጠራ ያ ፈጠራ የኔ ነው በማለት በመናገሯ የተነሳ አቴና እንደጠመደቻት ይታወቃል። ይሄም አንገሪን ዘ ጎደስ አቴናን እንዳበሳጫት፣ ስለዚህ ምን ሆነች? ሁ ትራንስፎርምድ ር ኢንቱ አን አንት ወደ ጉንዳን ቀየረቻት በሚል በጥንት አመልኮቶቻቸው ይነገራል። ይሄ ወደ ጉንዳን የተቀየረችው ማይሪሜክስ ናት። ማይሪሜክስ ቆንጆ ልጃገር እንደነበረች ና የዚች የአቴና ሴታዊ ጓደኛ አርጋ እንደ ግብረሰዶም ትጠቀማት የነበረች ናት። ተበሳይት አባት ወደ ጉንዳን ቀይራታለች። ስስ አን አክት ኦፍ ቢትሬያል ሌድ ቱ ማይሪሜክስስ ፕንሽመንት አንድ ሺ ዋስ ኮንደምንድ ቱ ላይፍ አስ አን አንት ወደ አንት ወደ ጉንዳን ተቀይራ እንድትኖር ተደርጋለች ተብለው የሚያምኗት ይቺ ጉንዳን ሆና ተቀይራለች፣ በሚል የሚያምኗት በ በነዚህ በ ቡድሃ እምነት ተከታዮች ሁሉ ሳይቀር የሚመለክ አንድ አምልኮ አለ። ይቺ ማይሪሜክስ የምትባለዋን መንፈስ ለመቀስቀስ የሚደረግ አምልኮ ነው። ያም አምልኮ ቅድም እንዳልኳችሁ ትራይኮ ማይሪሜክስ አቢሲኒከስ የአቢሲኒያ ትራይኮ ማይ ሪሜክስ የምትባለው ጉንዳን ዝርያ ክዊን እቺን ሴት መልሶ የማግኘትና ሕይወቷን መልሶ የማምጣት በዚች አምልኮ እናመጣለን ብለው ቡድሃዎቹ ያምናሉ። ለዚህም የሚሆነው ለምሳሌ አንድ ምሳሌ ላሳያችሁ በቀላሉ ለምሳሌ አንት ሂል ወርሺፕ ብላችሁ ወርሺፕ ብላችሁ ብትገቡ አንት ሂል ወርሺፕ አለ ይሁላችሁ አንት ሂል ወርሺፕ አለ የአንቲ ኩይሳ የሚባለው አፈር አምልኮ አለ። ይህ ፕራክቲስን ፓርቲኩላ ፕሪቨንት ሂንዱ ትራዲሽን ኦፍ ጎዋ እና ይሄንን በተመለከተ ዘእርዝ ጎደስ በሚል ያመልኳታል ማለት ነው። ለዚህ አምልኮ ሲባል የዚችን የማይርሜክስን መንፈስ መልሶ ለመቀስቀስ እንደዚህ አይነት የቆሸሸ አምልኮ እያደረጉ መሆናቸውና ጉንዳኖችንም ለዛ አላማ የሚወስዷቸው መሆኑን ልታውቁ ይገባል። ውድ ቤተሰቦች በዚህ ዘመን እንድንነቃ እጠይቃቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ዕውቀት ታላቁ እግዚአብሔርን ታከብራለች። በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብታ ሳድስ!